ሰላም ለውድ ሁሉ። የኩላሊት በሽታ ሁለት አይነቶች አሉ፣ አካታዊ እና ቀላል የኩላሊት በሽታ እና የእያንዳንዱ የእነዚህ የኩላሊት በሽታዎች አደጋ ምክንያቶች የተለያዩ ናቸው። አካታዊ የኩላሊት በሽታ ማለት ሶስት ወር በታች የቆየ የኩላሊት በሽታ ሲሆን በብዙ ጊዜ በፍሱም የሚመለስ ነው። የአካታዊ የኩላሊት በሽታ አደጋ ምክንያቶች በሽታዎች፣ ደም መፍሰስ እና ጉዳት ዝቅተኛ ደም ግፊት፣ አንዳንድ መድኃኒቶች እንደ አንቲባዮቲክስ እና የህመም አስተዋል መድኃኒቶች፣ እንዲሁም አንዳንድ ጊዜ የኩላሊት ድንጋዮች ናቸው። የቀላል የኩላሊት በሽታ አደጋ ምክንያቶች የስኳር በሽታ፣ ደም ግፊት፣ ሽብር ማጥፋት፣ ስብ መጨመር እና አንዳንድ ጊዜ ያልታከመው አካታዊ የኩላሊት በሽታ ወደ ቀላል የኩላሊት በሽታ ሊያደርስ ይችላል። የኩላሊት በሽታ አደጋ ምክንያቶችን መለየት እና መከላከል በኩላሊት በሽታ እድገት ላይ ማስቆም እና መቀነስ ላይ በጣም ይረዳል።